በኦሮሚያ ክልል በተከናወኑ የኢኮኖሚ ተኮር እንቅስቃሴዎች ውስጥ ከተመሰረቱ አምስት ግዙፍ ተቋማት መካከል አንዱ ነው ኬኛ ቢቨሬጅ። ከህዝቡ በተሰበሰቡ የአክሲዮ ወይም የድርሻ ሽያጭም የተቋቋመው ፋብሪካው የቅድመ ምርት ስራውን አጠናቆ ወደ ገበያ ሊወጣም ዝግጅት ላይ ይገኛል። የክልሉን ህዝብ ኢኮኖሚ ማነቃቃት ላይ የተኮረው ፋብሪካው እንደ መሰረቱ እንዴና ቃል ኪዳን ስለሺ ላሉት ደግሞ የስራ እድልን የፈጠረ ነው። ያው ስራ ሲያጣ ወደ ውጭ ሀገር ርኩት እዛ ከሶስት አመት በላይ ሰርቼ ነበረ። ከዛ ሲመጣ ደግሞ እዚህ ኬኛ ቢራ ተከፍተዋል። እዛን ተወዳድሬ እዚህ ገባሁ። እዚህ ከባው ከገባሁ በኋላ ራሱ ስራ ስሰራ ነበረ በጣም ደስተኛ አሁንየ ቤተሰቦችን ራሴን እየረዳሁ ስራውን ሰራለሁ። ወደ ኬኛ ከመምጣቴ በፊት ስራ አጥ ነበርኩኝ። የቤተሰብ እጅ እያየሁ ነበር የምንውለው። አሁን ግን ራሴንም ችዬ ለቤተሰብ እየተረፍኩ ነው። ህይወቴ ተቀይሯል ባጭሩ። የሮኖጂ በርባዶስ ነ ቻሌንጂ ባየቱና ቁነሜ ትምህርቴን ጨርሼ ስራ ለመፈለግ ያሳለፍኩት ጊዜ ከባድ ነበር። ቤተሰብ ላይም ጥገኛ ነበርኩኝ ይህ ፋብሪካ እዚህ በመከፈቱ ግን በተፈጠረ የስራ እድል ተጠቃሚ ሆኛለሁ ከኢኮኖሚ ጥገኝነት ወጥቼ ስራዬም በርትቼም እየሰራው ነው ወጣቶቹ በተፈጠረ የስራ ዕድል የሙያ ባለቤትና ጊዜያቸውን በአግባቡ የሚጠቀሙ ትጉ አድርጓቸዋል እኔ እዚያውን ስመጣ ምንም እውቀት አልነበረኝም በዚ ሹፍርና ላይ በጣም ብዙ ልምድ ወስጃለሁ ሶስተኛ፣ አራተኛም አለኝ። የለመድኩትም ደግሞ እዚሁ ካምፓኒ ውስጥ ነው። አንተ ዝቅ ብለህ ዛሬ የሆነ ነገርን ካልሰራህ የነገህን ህይወት ማየት አትችልም፣ የነገ ነገ ተስፋህን ማየት አትችልም። እሱ ስለሆነ አሁን ላይ አንተ ጠንክረህ እዚህ ቦታ ላይ ያገኘውን ስራ ሰርተህ ነው ያለህበት ደረጃ ላይ መድረስ የምትችለው። በተለያዩ ባለ ቦታ ስገኝ ነበረ። አሁን ግን ስራው ወደ ስራው ከገባ በኋላ በጣም ብዙ ለውጦች በራሴ ላይ አሳይቻለሁ ኦልሞስት ከተላየዩ ቦታ ወደዚህ ሲመለስ የራሴ ካፒታልና የራሴ ነገር እንዲኖረኝ ሆኖኛል። ምክንያቱም በዚህ በሚከፈለኝ ፔመንት ማለት ነው። ስራ በናቅን ቁጥር እድገት አይኖርም። ስንሰራ ነው ከትንሽ ነገር ጀምረን ነው ትልቅ ደረጃ ላይ የምንደርሰው። ምክንያቱም እኔ አሁን ላይ ተማሪም ነኝ፣ ቤተሰብ ማስተዳደራለሁ። ትምህርቴንም እያሳደግኩ ሲሄድ ከጽዳት ነው የጀመርኩት። ነገር ግን እዚህ ደረጃ ላይ አልቆምም። ምክንያቱም ደረጃዬን አሳድጌ በትምህርት ደግሞ እዚህ ድርጅት ውስጥ መቀጠል ነው የሚፈልገው። ከስምንት ዓመታት በፊት የክልሉን ህዝብ ኢኮኖሚ በማሳደግ በአገሪቱ ማኅበራዊና ኢኮኖሚያዊ እንቅስቃሴዎች ውስጥ ንቁ ተሳታፊ ማድረግን ታሳቢ አድርጎ የተጀመረው ኬኛ ቢቨሬጅ በከፍተኛ ካፒታል የተቋቋመ ነው። ኬኛ ማለት የኛ ማለት ነው። የእኛ የምንልበት ዋነኛው ምክንያት አሳቢዎቹ እኛው ነን፣ እኛው ነን ያሰብነው ገንዘቡን ያቀረብነው እኛው ነን። በዚህ ሂደት ውስጥም ፋብሪካውን የምንሰራውም እኛው ነን። የዛሬ ስምንት ዓመት አካባቢ ላይ የክልሉ መንግስት ለአካባቢ ወጣቶች የሥራ ዕድል ለመፍጠር የአካባቢውንም ኢኮኖሚ ሞር ለማዘመን ብሎ ከያዛቸው አምስት ግዙፍ ፕሮጀክቶች አንዱ ኬኛ ነው። ምናልባትም ካለው ቴክኖሎጂ አንጻር ከካፒታሉ አንጻር ካለው ውስብስብነት አንጻር እንደው ከታየ ቀዳሚው ነው ብለን ማስቀመጥ እንችላለን። ኬኛ አሁን ባለበት ደረጃ አጠቃላይ ኢንቨስትመንቱ ከ22 ቢሊዮን በላይ የደረሰ ፕሮጀክት ነው። በሺዎች የሚቆጠሩ የክልሉ ነዋሪዎች የአክሲዮን ድርሻ በመግዛትም የትርፉ ተጋሪ እንዲሆኑ ተደርጓል። አሁን ላይም ፕሮጀክቱ ስራውን ከሞላ ጎደል ያጠናቀቀ ሲሆን በቅርቡ ምርቱን ወደ ገበያ ማቅረብ ይጀምራል ተብሎ ይጠበቃል። ፋብሪካው በሙሉ አቅሙ ወደ ምርት ስራው ሲገባም ከከፍተኛ የትምህርት ተቋማት ለሚመረቁ በሺዎች የሚቆጠሩ ወጣቶች የስራ እድል በመፍጠር ረገድም የሚኖረው ሚና የላቀ ነው። ግንባታው ስናደርግ በጥቃቅንና አነስተኛ የተሳተፉ የኛው ልጆች ከ600 እንደ ግንባታው ምዕራፍ እስከ ሺህ በላይ ቀጥታ ፋብሪካ ላይ ሲሳተፉ የኖሩበት ጊዜ ነው ያለው። ሙሉ ፋብሪካው ከዚህ ወጥቶ ሙሉ በሴት ሰንሰለቱ ላይ ከዚህ ፋብሪካ ወጥቶ የሰው እስኪ ገባ ድረስ የተለያዩ ባለድርሻ አካላቶች የሚሳተፉበት ይሆናል ማለት ነው። በትራንስፖርት በመስተንግዶ በመጫን በማውረድ የማስታወቂያ ስራዎች የተለያዩ የስራ ዘርፎችን የሚሰራ ፋብሪካ ነው። እነዚህ ነገሮችን አንድ ለን ደምረን ካየን ከ በላይ የሚሆን በቀጥታም በተዘዋዋሪም የስራ ዕድሎችን እየፈጠረ ሊሄድ ይችላል የሚል ግምት አለ ነው።